ስንተኛ ፎቅ ላይ የተከራዩት? እነሱ የገዙት ወደ ማከራየት፣ ኮንፊደንሻል ስለሆነ ባልናገር ደስ ይለኛል እኔም ለኔ አትነግርኝ የኔን ቤት እሺ የአንቺ ምርጭ ነው አንድ ህንጻሌ ጎርብትና አይ እንጣሌ ስንት አይ ከወረወርኳት ተርፋለች አትረፍም ብዬሽ እርቅ ይሻላል እርቅ ይሻላል አይ ከወረወርኳት መታረቃችን አይቀርም ብዬ ነው እንዴ ኧረ ሳትወረወር ኧረ ምነው አዜብዬ እኛ ሽማግሌ ሆነን እናስታርቃቸዋለን አይ ልጅቷንማ ከኔ የበላት ወይኔ በላች ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው ማለት አሁን ነው ማለት ነው። ሰበር ዜና ንግስ ሱመያ ሰኢድ ያገባትን አዲሷን እንግዲህ ቀለበት ሲታሰር አላየንም ኛ ስጦታ ተሰጣት ሲባል ነው። አዲሷን ውሽማ እንግዲህ ገፎ ቆሮ ወራ ለመጣል ወደ ሰኢድ ወደ ገዛበት ቴምር ሪል ስቴት እንግዲህ ሂዳ ነገሮችን የሰኢድ ጎረቤት ሁና ተመልሳለች ማለት ነው። ይህን የሚያደረገችበት ምክንያት እንግዲህ ጎረቤት ሁና ልጅቷን ስታገኛት ወርውራ ውራ ለመጣል ነው እንደሳቸው ዘገባ ማለት ነው። ያሁን እንደዘገባው እንደዚያ ነው ማለት ነው የተዘገበው። ወይኔ በላቸው። ስለዚህ ንግስት ሱመያ በቃ ቆርጣለች ማለት ነው። አሁን ሰኢድ በቀኝ ብሎ ደግሞ አይ እኔ አልከተልም መከተል በቀኝ አቁም ያለው ሲል እንግዲህ፣ ንግስት ሱመያ ደግሞ ልክ እንዴት ነው ታውቃላችሁ? ከየመን ኢትዮጵያ ገብታ ዲኤምሲ ሪል ስቴት ላይ ሱመያ ቤት ስትገዛ ሰኢድ ነበር። ከየመን እንግዲህ የመን ውስጥ ናት ብሎ በሚጠብቅበት ሰዓት እሷ ደግሞ ከየመን ኢትዮጵያ ገብታ፣ ኢትዮጵያ መግባቷን ያረጋገጠው እንግዲህ እሷ ሪል ስቴት ላይ ቤት ስትገዛ ነበረ። ዲኤምሲ ሪል ስቴት ላይ ቤት ስትገዛ ነበር። አሁን ደግሞ እዚያም እየሄደት ሲጠይቅ ሲከታተላት የነበረው ሰኢድ ታስታውሳላችሁ። አሁን ደግሞ እንግዲህ ሰኢድ በገዛበት ሁሉ እሷ ሆናለች እየተከተለች ያለችው ማለት ነው። ምን ሆነ ማለት ነው? ነገሮቹ ተገላብጦች ሆኑ። እንዴት ነው የተገለባበጡ ነገሮች ሆኑ ማለት ነው። ቤተሰብ ወኔ በላቸ። ኧረ ንግስቱ አረጋጊው! እንዴ ግራ አታጋቡን እንጂ ምንድን ነው? የምር ግራ አታጋቡን። ወይ ተጋቡ ወይ ተፋቱ። ግራ አታጋቡን። ጉድ ፈላ። ሰላም ሰላም፣ ለናንተ ይሁን። ውድ እና የተከበራችሁ የቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በእያላችሁበት ያለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ የእኛ ንግስት ነብሯ ንግስት ሱመያ አልሸነፍም፣ አሁንም ቢሆን አልሸነፍም፣ አሁንም ቢሆን ሀብቴን ንብረቴን ዝም ብዬ ለማንም አልሰጥም እያለች እንግዲህ ሰኢድን መከተሏን ቀጥላለች ማለት ነው። እንዲሁም ደግሞ ልንታረቅም እንችላለን ስትል እንግዲህ ተደምጣለች ማለት ነው። ዛሬ ምክንያቱም ያው ነገሮቹ ከተስተካከሉ በኋላ ሰላም ልንሆን እንችላለን፣ ወይም ደግሞ ልንታረቅ እንችላለን ብላለች ማለት ነው። ሰኢድ ደግሞ እንግዲህ ይህን ሰምቶ ምን ይህንን ሰምቶ እንግዲህ የሮጠ ማለት ነው። ከዚህ በኋላ ያው እንታረቃለን ብላለች፣ ስለዚህ ይህንን ማድረግ አለብኝ ብሎ እንደሚመጣ አልጠራጠርም ማለት ነው። ያው ምንም ማድረግ አይቻልም። ምክንያቱም በነገራችን ላይ ነገ ሱመያ ከዚህም በፊት ደጋግሜ ብያዋለው። ምክንያቱም መታረቅ ካለብሽ መታረቅ ነው። ምንም ያህል ይሄ ወደፊት ወደ ኋላ ምናምን ምናምን ማለት ነገር አያስፈልገውም ማለት በመከተል ወይ ደግሞ አሁን ደግሞ ሰኢድ በጣም ነው የሚኮራብሽ በጣም ነው የሚንጠባረርብሽ ማለት ነው። ምክንያቱም አንቺ እሱን የምትከተዩ ከሆነ ነገሮቹ አበቁ። በጣም ነው የሚያስጠላው ማለት ነው። ስለዚህ ወደ ራስሽ ተመልሽ እና ከራስሽ ጋር ሆነሽ ሰላምን ፍጠሪ። ለልጆች ስቲ ሰላም ሰላምን መፍጠር የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ ሰላምን ፍጠሪ። በኦዲንስም እንዲሁ እየተባልሽ ያለውን መቼም ታየዋለሽ ብዬ ተስፋ አደርጋለሁ። ምክንያቱም ኦዲንስም እንግዲህ ከአንቺ ለአንቺ ካለው ክብር አክብሮት ላንቺ ያው ንግስት ስመ እያያሉ የሚያደንቁሽ ሁሉ እንግዲህ አሁን ላይ ምን ነው ወረድሽብን እያልን እንገኛለን ማለት ነው። ይህ ማለት ያው መታረቅ ካለብሽ መታረቅ ነው፣ መታረቅ ከሌለብሽ ደግሞ ነገሮችን ማጠናቀቅ ነው እንጂ በመከተል ወይም ደግሞ እየተከተልሽ የሚሆን ነገር የለም። ሰይድ በእርግጥ እንግዲህ ሰው የማያውቀው ወይ ደግሞ ኦዲንስ የማያውቀው ሰኢድ ይህን ቢያስተካክል ተብሎ የተባለው ነገር አለ። ነገር ግን ሰኢድ ያንን ማስተካከል አልቻለም። ኦዲየንስ ደግሞ ያንን አያውቅም። በቃ ዩቲዩብ ላይ ያለ ኦዲየንስ ያንን አያውቅም። እናንተን የሚከተል ኦዲየንስ ያንን አያውቅም። ያንችን ችግር የተረዳ የለም ወይም ያወቀ ያየ የለም ማለት ነው። በውስጣችሁ ያለውን ችግር ያወቀ የለም። ስለዚህ ነገሮችን አጠር ብታደርጋቸውና መሆን ካለበት እንዲሆን መሆን ከሌለበት ደግሞ ባለበት እንዲቆም ብታደርጊው የተሻለ ነው ብዬ አስባለሁ ማለት ነው፣ ንግስት ሱመያ፣ ይሄ የኔ ሐሳብ ነው። ከዚያ በተረፈ ግን በዚህ ልክ ወረድ የሚያደርግሽ ነገር ማለት በቃ እኔ አሁን እየተከተለችኝ ነው፣ አላስቀምጠኛለች፣ አላስኖረኛለች አይነት እንድትባይ አንፈልግም። ምክንያቱም ማድረግ ያለብሽ ነገር ካለ ማድረግ ነው ያለብሽ ማድረግ የሌለብሽ ከሆነ ደግሞ ማቆም ነው ያለብሽ በዚህ ልክ ራስሽን ማውረድ የለብሽም ወይም በዚህ ልክ ራስሽን ዝቅ ማድረግ የለብሽም ብዬ ነው ማስበው ማለት ነው ንግስት ሱመያ የኔ መልእክት እንግዲህ ይሄ ነው ማለት ነው ከዚያ በተረፈ በጣም ግርም ያለኝ ነገርና ግራ የገባኝ ነገር አስቡት ሰኢድ እዚያ ጋር ከዚህ በፊት ታስታውሳላችሁ የሆነ ቦታ ሂዶ ሱቅ ገዛው ቤት ገዛው ምናምን አለ ከሌላ ሴት ጋር ሆኖ ማለት ነው። እዚያ ቦታም ንግስቷ ታስታውሳላችሁ፣ ተከትላ እንግዲህ እዚያ ቦታም ይሄዳለች። ያንዳለ ደግሞ ቀርቷል ማለት ነው። አሁን ደግሞ ሌላ ሴት ይዞ ሌላ ሪል ስቴት ነው የሄደው። ስለዚህ እዚያም ተከትለች ትሄጃለች። የእውነት ግን ሰኢድና ሱመያ ተጠፋፍተው ነው ማለት መገናኘት አልቻሉም፣ መገናኘት አልቻሉም ወይ የኛገር ሰው አይደለም። ይህንን ቀላሉን ነገር ሌላ ነገር ያደርጋል። የኛገር ሰው ሱመያ ከዚህ ናት፣ ሰይድ ደግሞ እዚህ ነው። ስለዚህ እንዴት እናገናኛቸው ወይ ደግሞ እንዴት ፌስ ቱ ፌስ ፊት ለፊት እንዴት እናገናኛቸው ምናምን የሚለውን ነገር የእውነት ሰው አጧቸው ነው ወይ ሁለቱን፣ የእውነት ሰይድ ሱመያን አጧት ነው ወይ የሚለው ነገር እኔ ዛሬ በጣም ጥያቄ ፈጥሮብኛል ቤተሰብ የእውነት ተጠፋፍተዋል ወይ ማለት የእውነት አብረው አይደሉም ወይ የእውነት ተራርቀዋል ወይ የእውነት ነው ወይ የሚለው ነገር በቃ ግራ እያጋባኝ ነው ያለው ማለት ነው። በጣም ግራ እያጋባኝ ነው። እሱ ያለበት ቦታ እሷ ተከትላ የሄደች ነው እሷ ተመልሳ ማስታወቂያዎችን እየሰራች ነው እሱም እንደዛው እና ምን እየተካሄደ ነው የሚለው ነገር ትንሽ ግራ አጋብቶኛል ማለት ነው። ስለዚህ ነገሮችን ቋጫቸውን ማለት ነው የምፈልገው ማለት ነው። ንግስ ሱመያ በቃ ነገሮችን ብትቋጫቸው መልካም ነው ብዬ አስባለሁ። ማለት የሰው ልጅ እኔ እንጃ ምን ማለት እንዳለብኝ፣ ብቻ በዚህ ያህል ደረጃም እራሱ ባትወርዱ ሰይድም ሆነ አንቺም ሆንሽ አንቺም በዚህ ደረጃ ክብርሽንም ዝቅ ባታደርጊ ብዬ እላለሁ ማለት ነው ንግስት ማያ፣ ይህ ነው ማለት የምፈልገው። ለንግስቷም እንዲሁ ማለት ነው እና ነገሮችን በቃ አሳጥሪያቸው ማድረግ ያለብሽ መገኘት ያለብሽ ቦታ ነው መገኘት ያለብሽ መሆን ያለበት ቦታ ነው። እዚያ ቦታ መገኘት ያለብሽ መሆን የማይችል ነገር ከሆነ ደግሞ ራስሽን ማስከበር አለብሽ፣ ንግስቷ በቃ ራስሽን ማስከበር አለብሽ፣ ወይም ራስሽን ማስከበር ግድ ይልሻል። ክብር የሚባል ነገር አለ፣ ከምንም በላይ ክብር የሚባል ነገር አለ። ከምንም በላይ ክብር ይቀድማል። እንዴ ክብር ይቀድማል እንደዚህ አብደሽ ጨልለሽማ የምሬ ነው፣ ማየት አንፈልግም እንዴ። አብደሽ ጨልለሽ ምናምንማ እንደዚህ ወረውራታለሁ ሳል ወረውራት እያልሽማ፣ የሰው ሰው ወርውራሽ ልጆችን ጥለሽ እንድትታሰሪብን አንፈልግም። ዕዳ እንድትገቢብን አንፈልግም። የምሬን ነው ቦጋሌ ሙት አረጋጊው ንግስቷ፣ እንዴ፣ ዕዳ እንድትገቢብን እንድትታሰሪብን አንፈልግም ማለት ነው በቃ። እንዲህ ወንድ ልጅ ወንድ ነው። ከቆረጠ ቆረጠ ነው አለቀ። ሴት ልጅም ከቆረጠች ከወንድ ልጅ በላይ ናት። በነገራችን ላይ ማለት ነው ቤተሰብ፣ ይህን ስል ሴት ልጅ አትቆርጥም ማለት አይደለም። ሴት ልጅም ስትቆርጥ ከወንድ በላይ ናት። ምክንያቱም ካበቃ ያበቃላታል፣ በቃ ይወጣላታል። ምንም አይመስላትም። ገባችሁ? ስለዚህ ያንን መጀመሪያ ከአንቺ ጋር የነበረውን ነገር ያንን ነገር ነው ንግስቷ እንድታደርግ የምንፈልገው ማለት ነው። ወይም ከአንቺ የሚጠበቀው መሆንም ያለበት ነገር ያ ነው ማለት ነው። እና እንግዲህ ሰሞኑን ደግሞ ምር ብሎባት ሽቅር ሽቅር ቅር እያለች ነው እየመጣች ያለችው ማለት ነው፣ ንግስቷ። ስለዚህ እኛ በቁም ነገር ምን ላይ ናችሁ? ምንድን ነው እየተካሄደ ያለው? ምን እያደረጋችሁ ነው? የሚለውን በቁም ነገር ማወቅ እንፈልጋለን ማለት ነው። እናንተ ይመስለኛል ባልና ሚስቱ ማስታወቂያ ላይ ናችሁ። አለ ነገር አለ። ፋሲል ደግሞ የምርን ነው አለ ነገር። ስለዚህ እኛም አለ ነገር እያለን እንግዲህ የምንቀጥል ይሆናል ማለት ነው። የምንቀጥል ይሆናል ቦጋሌ ሙት ሰው፣ ምን እየተካሄደ ነው ግልጽ አድርጉልን፣ ምን እየሆነ ነው ግልጽ አድርጉልን። ማለት ነው የምፈልገው ማለት ነው። ለንግስት ሱመያ ሌላ ነገር ደግሞ ወይም ደግሞ ሰይጣናዊ ነገር እንዲሁም ደግሞ ራስሽን የሚያቀል ነገርም ንግስቷን መስራት የለብሽም ወይም በዚህ ልክ ራስሽን ማውረድ አለብሽ ብዬ አላስብም። አዎ ጠንካራ ነሽ። አዎ ጀግና ነሽ። ሁለት ህጻናት ልጆችን ይዘሽ በዚያም ከዚያም አልፎ እያጠባሽ ያለሽ ሰው ነሽ፣ አውቃለሁ። እናት ነሽ ስለዚህ ያቺ የምናቃት ጠንካራዋ ንግሥ ሱመያ መሆን አለብሽ ማለት ነው። በጭራሽ ለምንም ነገር መበገርም መንበርከክም የለብሽም ብዬ ነው ማስበው። ምክንያቱም ራስሽን ማኖር የምትችይ ጀግና ሴት ስለሆንሽ ማለት ነው። ማለት የምፈልገው ቤተሰብ ነው ማለት ነው። ዛሬ በተረፈ ወዳችኋለሁ። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እናንተስ እንዴት አያችሁት? ሱመያስ ምን የሆነች ነው ትላላችሁ? ኮሜንት ላይ ጠብቃለሁ ማለት ነው። ወዳችኋለሁ። ባይ ባይ።